አርቲፊሻል ኢንተለጀንስ በመድኃኒት ምርምር፣ ግኝት ጥርና የጎንዮሽ ጉዳትን በመለየት ሂደት ውስጥ አገልግሎት በመስጠት ላይ ይገኛል። ቴክኖሎጂው ለመድኃኒት ፍለጋ በርካታ ዳታዎችን ይጠቀማል። መረጃዎችን ሰብስቦ በፍጥነት የመተንተን ችሎታውም የመድኃኒት ምርምርና ግኝትን በአጭር ጊዜ ውስጥ ለማከናወን እያስቻለ ነው። መድኃኒት የማግኘትና በማምረት ወደ ገበያ የማቅረብ ሂደት ረጅም ጊዜ ይፈልጋል። መረጃዎች እንደሚያሳዩት የመድኃኒት ግኝት ከክሊኒካዊ ሙከራዎች ጀምሮ ለታካሚዎች እስከ ማሰራጨት ድረስ በአማካይ ከ10 እስከ 15 ዓመታትን ይወስዳል። በገንዘብ ደረጃም በቢሊዮን የሚቆጠር ዶላር ይፈልጋል። ኤአይ የግኝት ሂደቱን በማፋጠን ወጪን ለመቆጠብ ይረዳል። ቴክኖሎጂው አዲስ የተገኙ መድኃኒቶች ምን ዓይነት ባህሪያት እንደሚኖራቸውና የተፈለገውን የሕክምና ውጤት እንደሚያስገኙም አስቀድሞ ለመወሰን ጥቅም ላይ ይውላል። ቤኖቨለንት ዲርገን፣ እና ሲኪሊካ የኮቪድ-19 ወረርሽኝ ተከስቶ በነበረበት ወቅት ክትባት ለማግኘት ኤአይን ተጠቅመዋል። መድኃኒቶችን ወደ ደም ለማሰራጨትና በቀላሉ ከሰውነታችን ጋር እንዲዋህዱ ለማድረግ የመድኃኒቶች ቅርጽ ተጽዕኖ እንደሚኖረው የህክምና ባለሙያዎች ይገልጻሉ። ኤአይ በመድኃኒቶች የቅርጽ ሂደት ውስጥ አገልግሎት ይሰጣል። ቴክኖሎጂው የመድኃኒቶችን የመፈወስ አቅምና የጎንዮሽ ጉዳቶች ቀድሞ ይተነብያል። ኤአይ ከፍተኛ መጠን ያለው ዳታ በመሰብሰብና በመተንተን ሕገወጥ የመድኃኒት ዝውውርን ለመቆጣጠር ያስችላል። በአጠቃላይ አርቲፊሻል ኢንተለጀንስ ከመድኃኒት ግኝት እስከ ስርጭት በመግባት አደጋዎችን ቀድሞ በመከላከል የታካሚዎችን ውጤት በማሻሻል የመድኃኒት ልማትና ፈዋሽነትን በማሳደግ ላይ ይገኛል።